ሲያከብሩት መቀኔ እንዴት ተናግሬ አላውቅም። ሲያከብሩት መከበር አለበት ቤተሰብ አለ። ወይኔ እናቴ እኮ አስቀየም እኮ። አንተ ሙሽዬን ወዳት እላለሁ። አንተ ሙሽዬን አትወዳትም። የምላስ ምላስ ብቻ አትወዳትም ነው ሙሽዬ ሙሽዬ ከሙሽዬ ልጅ እራሱ የተወለድክ አትመስልም። መለኛው ትንሽ ወንዳ ወንድ ነው ይሻላል። መለኛው እራሱ በጣም ስማት ነው እንዲ አንተ ትና ልጅ ሁነው አላየህም። ወንድሞች እንዴት እንደተንከባከባት አንተ ልክ እዛ ደርሰህ ስትመለስ እዚህ ምን ለወጠ ሴት በሴት ሃይሚ በሴት በጓደኛዎች በ አሁን ሃይሚ እናንተ መታረቅ ትችላላችሁ። ለማን ብለህ ነው የማታታረቃት? ለሶስና ብለህ ህይወታን በጠበጥኳት፣ ላይፏን በጠበጥኳት ያልክ ተዋራለሁ። የሰው ልጅ በማወራት ሰውን ጭንቅላትን ስማርት አድርገው። መጀመሪያ ስማርት ፍራ። እመቤቴ ማርያምን ትወዳት አለህ። በእመቤቴ ማርያም ፍራ። ሃይሚን ይቅርታ መጠየቅ ያቃተህ፣ ዝቅ ማለት እኮ ያቃተህ ወንድ ነህ። እንዳንተ አይነት ወንድ ነው በሃይሚ ስ የሚገባው ሃይሚ ጠንካራ ሴት ናት። ለሴት ልጅ ወንድ ልጅ ምንጊዜም ጠንካራ ከጎኑ ጠንካራ ሴት ታስፈልጋለች። ሰውን አየሁት። ሰውን እንደ አታሽማጡ እዛ ጋ እዚ ጋ የምታሽማጥጡ ምናምን ነገር ወደዛ። ማንንም አልሰማ ማናችንም አልሰማ ምድራሽ በሴት አካውንት እየገባችሁ እንደዚህ ታደርጋላችሁ። በሴትነቴ ሴት ነኝ። ሁለቱም ገደል እየገቡ አንድ ሰው እንኳን ከጎ

ኒ ዳት አሁን እንኳን ሄለን እንኳን አታዩትም እንደ ሄለን እንኳን ቆንጆ እየደች ጠበሰች አገኘች ምናምን ሲባል አይደል እንትና ማኖ ስሙ ሙቪ እንኳን ለእሷ ብሎ የተደበደቡ ዛሬን አላያችሁትም ቪዲዮውን ሙቪ እንኳን ተደብድቧል ለእሷ አያዋጣሽም እየተባለ ሲነገራት ሄለን ምንድን ነው ያለችው እኔ በእሷ እትምጣብኝ ያለችው እንዲህ ስትሸፋፈኑ እንኳን የአንድ ሀገር ናችሁ እንዴ ከጎን ስትደራረቡ እንኳን አትዋደዱ

ሲታገኛል ሰው ደግሞ ሚሳደብ እሷን አትኮ ለምን ምን ጠፋች ሚ ግባ እዚህ ጋር ጠገበች ሲሉ ደግሞ ቅድም በጻፈው ኮሜንት ላይ ደግሞ ወቅደውበታል።

ከሃይሚ ጋር የሚመጣጠኑ ሴቶች ናቸው፣ ትልቅ ናቸው። ምን አለበት ቢያስታርቁ? አስታርቁ በቃ። ከራራ ላይ እኔ ገባሽ ብሏታል። የጻፈውን ኮሚኝ ታይተሻል፣ አይተሻል ምን። ስለዚህ ባለጌ ነው። እንደዚህ ዐይነት ወንድ ወንድ አይደለም። ይሄ ባለጌ ነው፣ ስድ አሳደገው ስድ ነው።

ስትገባሽ ዛሬ ለብሳ የመጣችሁ ልብስ አሁንም ደግሜ እናገራለሁ። ከቀሚስ ስር የሚለበስ ጣፋችን እንዳይላላት የምናደርገውን ነው ለብሳ የመጣችሁ ለማሳሳት። ስለዚህ ብሩኬ ተሰማለቅ። አሁን እዚህ ላይ አንድ እንኳን ያመጣችሁ ወንድ ጠጋ እንኳን ስት ልጁ ሻሸጥ። እንደገና ደግሞ ምን አምልጦታል ከቪዲዮ ላይ ልጁ እኔ ለአስማማን የመጣሁት ብሎ ሲል ሃይሚ ቶሎ ብላ ገባች፣ አሉን ቀየረችበት እንዳይታወቅ። ይሄ ነገር እስከመቼ ነው የሚቀጥለው ብሩክ? የተሰማለክ አለክ እየሰደብኩ እነግርሃለሁ። እኔ ችግር የለብኝም። እንኳን ፎቶ ይሄን አይደለም ያለውበት ድረስ ማለት ነው። በጣም ባለጌ ነህ። ከባለጌም ባለጌ ነው። ሃይሚን የመሰለ ሴት በንብርክክ ብትሄድ አታገኝም። መኪና ምን አራት ጎማ እኮ ነው የምትነዳው እንደሚያጋጠመ እንደሚያጋጥመ አታቆም ነገበጣም ወደ ነጽ ወንድሜ ነ ነገር ግን ከሃይሚ ጋራ ስንት ነገር ቆሎ በልታችሁ ቾኮሌቱ ምን ምን ስንት ነገር አብራችሁ አሳለፋችሁ። ዛሬ አዲስ አበባ ስትገቡ እናንተ የበላ መንፈስ ካለ ቤተ ክርስቲያን ሂድና ጸበል ግባ። መታችሁ መጣቹኛ አለ። አትላላጡ ግን ከዚህ በኋላ ሲጀመር አላይም በገብቼም ላይም ለነ ዚ አልናገርም። ዛሬ የመጨረሻ ስለሆነ እስካሁን ቁጭ ብዬ እንያልኩኛ አይደለም። ስለዚህ እየተጠጋ መንፈስ ካለ ጸበል ሂድ እ መንፈስ ደሞ ካልያዘ በግልጽ አዎ፣ እቺ ፍቅረኛ ነት ብለህ ወይ ቀለበት ተሰርና እኛም አርፈን እንቀመጥ። ከዛ ውጭ አትላላጥብን። ሴት ብርቁ ወደ ነገር ሄደና፣ አልሰማሽም? ዛሬ ምን ተናገረ ደግሞ? የማየት አልፈልግም። በነገር ያምሻል፣ አትይው። ሆን ብሎ ነው ያደረገው። በቃ ይበቃ። እስከ ዛሬ ድረስ ጥፋትን እየሸፈንን አንተንም ሃይሚዬንም የተቆጣ ነበር። አሁን ግን በዛ የዛሬ ፊቷ ነገር ተነጎዳ። ጠንካራ ነገር እንዳትሆን ሴት ባትሆን ኖሮ የሆነ ነገር ሰው ልጅ ወደማይሆን ህይወት ውስጥ የሚገባው በጣም ሌላ ሰው የተማረች እና ስማርት ስለሆነች ነው። ምን አለች? እሱ አስፈልግ ስንት ሰውን እያመጣ ጨጓሪን እያቃጠለ ምን እያለ ዛሬ በቃ እኔ የራሴን ህይወት ልጁ ሊገባው አልቻለም። ምን ምንም አጋርደን ነገር የለም

እንዴ ወንድ ቢሄድ እኮ ወንድ ይመጣል። በቀለ ቢሄድ አዳሪ ይመጣል። ምን ይሄን ያክል እኮ ምንም ቡሩኬ ብጌታ ተባለ በፎቶ አይተውት ትሸርት አሰርተው በትራስ አሰርተው አክፎ የሚተኙት እነሱ ናቸው። ላጫቸው ስለጣሉ ሞራል ስለሰጡት ነው። ተሳስተሃል፣ በጣም ተሳስተሃል። አስረግጬ ነው የምነግርህ። አትሳቁ፣ መቤቴን ነው የምላችሁ። ዛሬ ለሳ ለቤለ አትሳሳት። የሃይሚን አይነት ሴት በ በ ምን በ በ አታገኛትም። ዛሬ መስሎሃል ነገር ግን እችልሽ ወስና፣ የራሴ እንኳን ግራ ሳይሆን፣ ሁሉም ቤተሰቦች እንደ አንተ ትልቅ ጉድጓድ የተቆፈረ ጫፍ ያለ ልትገባበት ተገባክ። በኋላ ግን አፈርት ለብሳለህ እንጂ ማንም የሚያነሳት የለም። ስለዚህ አሁን ነው ያለህ ቻንስ። አሁንና አሁን ምድረ እነዚህ መንገድ ዳር ያደጉ ሶስና ህይወቷ የሚያስጠላ እችም። ለምን የሰው ልጅ ይቅርታ አድርጉልኝ፣ እኔ አውቄያቸው አይደለም። የሰው ልጅ እንደዚህ አይተሽ ምታነብ የሆነ ሳይኮሎጂ የሚባል ነገር አለ። ካለባበስ ካነጋገር ይወስናል። የሚያመጣቸው ሴቶች የቡና ቤት ሴት፣ የቡና ቤት ሴት። ለምን እስቲ ቡታጅራ አምጣና እስቲ ሃይሚን እንትን ትናገር። ለምን ሃይሚን ስለምታውቅ? አንዴ ቡታጅራ የምትናገራት የለችም። አንተ እኔ እኮ ባሌ እኔ እኔ ሲያከብረኝ የእሱ ጓደኞች ያከብሩኛሉ። እኔን ሲነቀኝ ግን ሁሉም ይንቁኛሉ። መጀመሪያ ይቅርታ ሊያቋርጥሽ፣ እና ቢፈልጋት ኖሮ የሚወዳትማ ሶሪ፣ ላቁ ስላቋረጥኩሽ። ቢወዳት ኖሮ የህይወቴ አጋሬ ነሽ ኔክስት፣ በቃ ላይፍሽን ካንች ጋር ነው የምኖረው። ኢትዮጵያ ገብቼ ብዙ ነገር የምናስተዳደረ ነገሮች አሉ። በፊት ምን ውጭ ሀገር ሲሄድ አብሬሽ ነው የሚሄደ

በቃ እስኪ እዚህ ላይ ያለ ምንም ላይክ የለም። ልክ ነሽ ላይክ የለም። መቶ ሰባ ያላችሁ እዚህ ላይ በሙሉ እስኪ አምጡና ኮፒ አድርጉና እስኪ ዩቲዩብ ዋን አስገቡላት እባካችሁ። እስኪ በቃ ምንም ማለት ሴት እኮ ነን። ሴትነት እኮ ወርቅ ነው። ሴት እኮ ሲረዳዳ ብዙ ነገር ማድረግ ይችላል። እኔ እሱን ጠልች አይደለም። የሱንም የሷንም የሱንም እያደረጋችሁ አምጡ። የሁለቱንም አድርጋችሁ እስኪ ግቡና ሂዱና ኮፒ እያደረጋችሁ አስገቡላት። ምን አለበት? እግዚአብሔር ይረዳናል እግዚአብሔር ከስደት ይመልሰናል። ሴቶን አይደል፣ እንደዚህ በሴት የሚፈርዱት ሴቶን ወልል እንዴ! እስቲ እናንተ አሁን መጥቶ በሙሉ ኮፒ አድርጉ። እኛ አይደለም ግን አድርጉ፣ ያደረጋችሁ ሰዎች አዎ በሉ። ላይክ አድርጉላት፣ ላይክ እኔ ነው እኔ ማድረግ የምችለው ወጥቼ ነው ግን ማለት ነው ግን ማለት ነው እሺ እዚህ ጋ አሁን የምለው ምንድነው እኔ ግን ይቅርታ አድርጌልኝና፣ ከዚህ ህይወት ጋር ብሩኬ ከዚህ በኋላ ይቅርታ አይጠቀሰልብሽ እንዳትጠብቁ። እኔ ባለፈውም ጠይቋታል። ባለፈው ራሱ ምን እኔ ይቅርታ ልጠይቅሽ እኔ ምን ላረገች ትላት ነበር። አ ያደርገላት ማለት ነው፣ አያድርግላት። ገደል ግባ ህይወት ይቀጥላል። ብሱ ባለው ብቻ አይቀርም ማለት ነው። እና ህይወት ይቀጥላል። እግዚአብሔር ደግሞ የቅንነቱ አምላክ የንጹህነቱ አምላክ መልካም ነገርን ይሰጣታል። ፈጣሪ እኮ የተሻለ ነገር ይሰጣታል። ለዚህ ልጅ ደግሞ ትላላችሁ። የምር መጎዳት እኮ መገፋት የመሰለ ነገር የለም። የእሷ ዛሬ እህቶቿ ተናገሩ እኮ እህቶቿ ሲናገሩ ሰንቶሻል። የሃይሚ እህቶች አንድ ሴት ስትገባ ህይወት ሲጀምር ያለ የሌለውን ነገር አለ አጣርታ ነው ህይወት ሲጀምር እንድዘየት ህይወት ነው ሃይሚ ይመስለኛል። ቤተሰቦቿ ስለሚያዩት ሁሉን ነገር ከተለያየ ሴት ጋር ሲያዩት ደግሞ የበለጠ የቤተሰቦቿም ተጽዕኖ ይገባበታል። በውስጥ እያወራ ናት እኮ ነው ብለዋል አዲስ ዛሬ ከተናገረች በውስጧ ምትሄደው ነው አለች። እህቶቿ እኛ እያናገርናት ነው፣ በውስጥ እያናገርናት ነው እኛ ቤት የገባ ሰይጣን ምን አይነት ሰይጣን እንደሆነ አላውቅም እያለች ነበር። ታላቅ እህቷ ተናገረች፣ ለመጀመሪያ ጊዜ ሚዲያ ላይ ወጣ ሲናገሩ ማየት ትችላለች። በጣም አይኗ፣ በጣም ጎበዝ ናት። እይታዋ፣ አመለካከቷ፣ አስተሳሰቧ በጣም የጎላ ነው። ታውቃለች፣ ምን እየተደረገባት እንደሆነ በደንብ ታውቃለች። ስለዚህ

ለወጥሽን አስከብራለሁ። ስቲ ራስሽ ማስከበር አለብሽ። በነገራችን ላይ የሆነ ሰው የሆነ ሰው ፀጥ አይለውም። እሱን የሆነ ሰው ይመጣልታል። የሆነ ነገር እንደሰማሁት ከሆነ ዳግ የሚባለው ይሄ ኃይለኛ ነው፣ በጣም በጣም ኃይለኛ ነው። አያስፈልጉም። በሱ ጋር ይመጡበታል። አሁን ከዳንኤል ጋር ጀማ ፈጥሯል። ከሊንዳ ጋር በደንብ እንትን ይባባላሉ። ይዛለት ትመጣለች ልጅ እሱ ጋር አው ሊንዳን በደንብ ለሚንከባከበው አው አው አሁን ቀለበት ውስጥ አስገብተውታል። ሆን ብለው ነው። ልጅቱ ወድቆ ታይዋለሽ፣ ምን እንደሚሆን ዱርዬ እኮ ለሴት ያዝናል። እች ልጅ እንዲህ ስትሆን ሲያዩኩ እኮ እንደዚህ ሲል አሁን ማለት ነው። ዳጊ ደግሞ በጣም ያዝናል ለሰው ልጅ። እንደምታዩት መጥፎ ልጅ አይደለም። ባይዘወይ ወይም የአዲስ አበባ ልጅ ስለሆንኩኝ የአዲስ አበባ ልጅ ስለሆነ አይደለም እኔ የምናገረው፣ በጣም ጥሩ ልጅ ነው። እግዚአብሔር ያዝናል ለሰው ልጅ፣ መልካም ነገር ያስባል። መጥፎ ነው ሰው ወይን፣ እሱ ስለሚሳደም ይሆናል እንጂ ማርያምን የማይናገር ሰዎች ናቸው እንደው እንጂ። ስለዚህ ማለት ነው እሱ ጠብቁት። ሁለት መቶ ሀምሳ ገባ። ማን ነው? አዎ እዛ እያስገቡት ነበር። በየቦታው እየለጠጠፉት ነው። ዛሬ ደግሞ ተነስቶባል። ሴቶቹ አብደዋል። እንደብዱ ነው ለታል ላያገኙት አንድ ቀን

ጥቅም ብቻ ነው። ብንሰል ታማ ጠይቀውም ይቅርታ ልጠይቀው ለጥቅም ነው፣ በጣም እንዲህ ናቸው። የቦጣ ጭኖች እንድን ሰው ሲያገኝ መልበስ የሚያገጥ አይደለም። መታየት ያለባቸው ማይንድ ነው። መጀመሪያ ቅድሚያ ማይንድን አብረህ ያደግካትን ያሳደግካትልሽ መጀመሪያ አብረህ ሰው ሁን። ሰው ስታገኝ ሰው መለወጥ አንተ ማ ስለሆንክ ነው። በየቦታው ስትሄድ ሃይሜን እዚህ ጋር እየተሰቃየች እያቃጠልካት እዛም እዛም የምትለው ሃይሜ እኮ ኪሲንግ እንኳ አርጋ አላውቅም። የምታፈልናት ኪስ እንኳን አርጋ ማታውቅ ያልተነጋገርሽ ያልተነጋገርሽ ሴቶቹ ራሱ እዚህ አፋን የሚከፍቱት

በውስጥ መስመር ጽፎ አላት አለች እኮ የእኔ እናት። ሴቶች ግን አንዳንድ ሴቶች ማለት ነው፣ እግዚአብሔርን የእጃችሁን ታገኛላችሁ። ነገ ልትወልዳለሁ። ቤተሰቦቼም ይንቁታሉ። አንቺም ተነቂዋለሽ። ክብር ከየት ይጀምራል? ከቤት ክብር ከቤት ይጀምራል። እሱ ያከ እሱ መቶ ሚዲያ ላይ ይለላጣል። ያው እ ኤፍሬም ካሙ ደግሞ እነሱ እሱ መጡ ሚዲያ ላይ ይለላጣል ጓደኛው አሁን ነገ ለዚህ ጠብቅ። የሚሚ ምን አይነት መስመቱ እንደሚሰጠን አሁን አይቶናል። ነገ ታያለሽ። ይሄ ጥሩ ለነሱ የተቆፈረ አንድ ነገር ልንገርሽ ማለት ነው። እሱ ይስማ እንዲሰማ ነው ደንዙ ልጅቷ የሆነ ሜዳ ላይ ጣላት። ስንት አላማው አባቷን ስታስፈቅድ ወንድሞቿ ሂደው አገር ላይ አሁን ነገ ወንድሞች ጋ ትገናኛለች ተብሎ ወንድሞቿ አብረሽ ወይ እዛ ቡታጀራ እንገናኛለን ሃይሚ አለች ምናምን እያለ ሲሄድ ሩታ ጋር ተጣሉ። እንገናኛለን ብሎ ሲል አይደለ እንዴ እሱ ወዲያውኑ እሄዳለሁ ብሎ ሲል ጋሽዬ ሊያስቀረው ሲል ሊያስቀረኝ ነው ብላ ስትል አይ እሄዳለሁ። ቡሉኪ ስለሚሄድ እሱን አምነዋል የቤተሰብ የሰጠው

ምሻ ይኔ የብሩክም ጠላቸ የለኝም፣ እና ለእናቷ ያዝና ወንድ ልጅ ከሆነ ገደል ይግባ። እንዲህ እሱ የሙሽ ልጅ አይመስለኝም። ሙሽዬ ትለያለች። እግዚኦን ደርባባ እናት ሴት ናት። ለእናቱ ክብር አልሰጠም፣ እዚህ ጋር እና

በጣም ባለጌ ባለጌ፣ አንድ የሙሴ ልጅ አይደለም። ድንገት ባለጌ ይገባል። አሁንማ ይገባል ደግሞ። ከዚህ በኋላ ሀይሚ እንደው እንዲ አይኑንም ባታዩ ትንሽ አንድ ሁለት ሶስት ቀን መጥፋት አለባት። ከሚዲያ ትንሽ እረፍት ማድረግ አለባት ደግሞ። እሱን እሱን እየተከተለች እየመጣች ታሪቁ ታሪቁ ከብሩ ጋር የሚትሉት ሰዎች ማለት ነው። የሆነ ልጅ ደግሞ ማለት ነው ሀይሚን ነው የምናገር። ሁልጊዜ እሷ ምንድን ነው አጠፋች? ከዚህ በፊት የተሰደበች ሀይሚ አሁን የምትሰደበ ሀይሚ የምትረገጠ ሀይሚ እንዴ! እኔ ምንድን ነው የእሱ ቢጤ እኮ ነው። እኔ እኮ ማለት ነው ይሄ ነገ እኔ ሴት ነኝ እኔ ላይ እንደር ሂጣብደርስች ምን አደርጋለሁ ብሎ አያስቡም። እንደ አንዳንድ ሴቶቹ እግዚአብሔር የሚታያቸው በቃ ሃይሚ እንዲያ ዝቅ ብላ ተንበልክ ዘፈኖ እኮ ይለቀቃላኛ እኮ ነው። እንደዚህ ዘፈን እኮ ቅኔ ቅኔ የሚለቅ እኮ ለእኛ ነው፣ ለቲክቶከሮች እኮ ነው። እናንተ ያታወቁ ምንም አልተረዳችሁም ስለሆነ እኮ ነው አስተሳሰባችሁ ማለት ነው። እኛ ረብ ሀገር ያለ ሰዎች ማለት ነው ምንም አናቅ መስላለሱ፣ እኛ በጣም ስማርቶችና እግዚአብሔርም በደንብ ስለ ፍቅር በደንብ እናቃለን። ንገሪው ንገሪው፣ እግዚአብሔር ሆነ በቃ ማለት ነው። ለፍቅር እኮ ሰው ስንት ነገር ይከፈላል እኮ። እሱ እኮ ዛሬ ማለት ነው። አላየሽም እንዴ ሲውይ ዝቅ ብሎ ይቀርታ አላየሽም እንዴ አደለም፣ አንድ ነገር ልጠይቅሽ፣ አይተሻል ኮሜንት፣ ዛሬ እሱ የማይወጣን ተራራ መንካት ነው ያለው አይደል? በእሱ በሴት በተካ ምናምን፣ ያ ተራራ ግን የሚደረመስ አልመሰለውም። እሱ ዛሬ ተራራ ወጥቻለሁ ብሎ ነው ግን መደር መስ እምንዳለ አይ ቲንክ ያድርገው ጭንቅላት ውስጥ ያስገባው ከሰላሳ ሺህ ጀምሮ እስከ ሁለት መቶ ሀምሳ ዘጠኝ እኮ የደረሰ በሃይሚ ነው። ይሄ እየታወቀ ነው ማንም ሰው ማለት ነው። ኧረ ዝም በይው፣ ኧረ ዝም በይው። እኔ እናቴ እኔ እንጃ ቤተሰቦቹ የእሱ ቤተሰቦች ሃይሚን ሲንከባከባት በፍቅር ሲያዋት እሱ ሲጀመር ለጥቅም የፈለ እውነት ነው ለጥቅም የፈለጋት እየተባለ ይወራ ይለ ትናንትና ተለጥፎ የለው። ስለዚህ የሚፈልጋት እስከሚያልፍለት ነበረ። ሰገጤ ማለት ነው። ሰገጤ ነው። ሰገጤ ነገር ነው። ሰገጤ ልጅ ነው። ሰገጤ ነው፣ ስግጥ ያለ ሰገጤ፣ ደነስ ገበሬ